እናንተ ደግሞ በዛ የትም እንትን ማለት ትችላላችሁ ማለት ነው። በነገራችን ላይ ሁሉም ቤት ሙያ የተለያየ ነው ማለት ነው። መልክ ይስጠኝ እንጂ ሙያ ተጎረቤት ይሉ ነበር የድሮ ሰዎች። አሁን ደግሞ መልክ ይስጠኝ እንጂ ሙያ ተሚቶብ ነው። እሺ፣ ውዶችን እና እንዴት ናችሁልኝ? እንደዛ አረገዋለሁኝ የኔ ውዶች፣ ስለምታበረታት ይኸው ነበር። አመሰግናለሁ። ክበሩልኝ ሁላችሁ። እሺ፣ ውዶችን ውድ ሀገር የልጆች

ሰማያ ከአስር ደቂቃ በኋላ እንገናኛለን ማለት ነው። እና ከአስር ደቂቃ እሺ ልጆቼ፣ እንደዚህ ሆኖልኛል። ለአሁን ሽንኩርት ቀይ ሆኗል ማለት ነው። እሺ ስለዚህ በርበሬ እጨምራለሁ ሽንኩርቱ ሳይበስል

ኢትዮጵያ ኢትዮጵያዎች በበርበሬ ተቃጣላችሁ

ያላቸው ከዛ ጫው ጣል እያደረጋችሁ ውሃ ጣል እያደረጋችሁ ማለት ነው። እሺ እኔ ፍቅሮች፣ እኔ ማሮች ች ክበሩ ደኝሽ ማሮች ስለምታበረታችሁ አመሰግናለሁ። ጥሩ ኮሜንት ስለምትጥፍልኝ አመሰግናለሁ። እሺ እሺ፣ መጨረሻ ላይ ድንቻችን አብረን እንጨምራለን። እዚህ ጋ ደግሞ ሩዝ ቀቀላለሁ። ቀስሽ ዛሬ እራት ከኔ ጋር ናቸው። እሺ፣ ውድድ ሁላችሁ ተጋብዛችኋል። ደግሞ የዱባይ ቅመሞች ስራ ፈልጉ። እሺ፣ ሰምታችኋል። እኔ እዚህ መቀመጥ አለብኝ። ስራ ፈልጉ፣ የዱባይ ቅመሞች

ሴቶች ዝግ አደርሻለሽ ማለት ነው። እሺ እሺ፣ አሁን ኢንሻአላህ ድንችን ጨምርበታለሁ ማለት ነው። እሺ፣ ውሸሽ በሉ እና